ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የህዳር 13 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በመዲናችን አዲስ አበባ ከፍተኛ ስጋት ላይ የሚጥል በማህበረሰቡ ላይ አንድ ጥብቅ መረጃ ወጥቷል። ይህንን በተመለከተ ሙሉ መግለጫውን እናደርሳለን። ከመስከረም 1 2018 ጀምሮ ተግባራዊ የተደረገውን አዲሱን የመንግሥት ሠራተኞች የደሞዝ ጭማሪን በተመለከተ ከፍተኛ የሆነ ውዝግብ ተነስቷል። ይህንን በተመለከተ የሲቪል ሰርቪስ ኮሚሽን ትላንት ኅዳር 12 አዲስ መግለጫ አውጥቷል። ሙሉ ዝርዝሩን ይዘናል። ከቅርብ ጊዜ ወዲህ ዋጋው እየጨመረና አይቀመስ የሆነውን የሲሚንቶ ዋጋ ጭማሪን በተመለከተም አዲስ መግለጫ ወጥቷል። ይህንንም ይዘናል። በሌላ በኩል በመዲናችን አዲስ አበባ በርካታ መንገዶች ሊዘጉ ስለመሆኑ በዚህ ሰዓት አዲስ መግለጫ ወጥቷል። ከመቼ ጀምሮ ከየት እስከየት ምን ያክል ጊዜ ይቆያል፣ የሚሉትንና ዝርዝር መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም በመዲናችን አዲስ አበባ ላይ ያለው ማህበረሰብ ላይ ከፍተኛ የሆነ ማስጠንቀቂያ ስለ መውጣቱ በዚህ ሰዓት ይፋ ሆነዋል። በአዲስ አበባ ከተማ ህገ ወጥ የግመል እርድና ስጋ ሽያጭ መስፋፋቱ የአዲስ አበባ ቄራዎች ድርጅት አዲስ ፈተና ሆኖብኛል ይላል። የችግሩ ስፋት የቄራ ድርጅት ስራ አስኪያጅ አቶ ሙልነህ እንደተናገሩት ህገ ወጥ እርዱ ከወትሮ በተለየ መልኩ እየጨመረ መምጣቱንም አምነዋል። በተለይ ወደ ቦሌ ሚካኤል ባሉ አካባቢዎች የግመል ስጋ በድብቅ አስገብተው የሚሸጡ ግለሰቦች መኖራቸው ተገልጸዋል። ይህ ህገወጥ እርድ የሚከናወነው አስፈላጊ የጤና ምርመራ ባልተካሄደበትና ባልተፈቀደ ቦታ ላይ ሲሆን ይህም የህብረተሰቡን ጤና በከፍተኛ ሁኔታ እንደሚጎዳ ተገልጿል። የቄራዎች ድርጅት ይህንን ሕገወጥ ድርጊት ለማስተካከል እየሰራ መሆኑን አስታውቀው ሥራ አስኪያጁ ህብረተሰቡ ጥራቱን የጠበቀ ስጋ እንደሚፈልግ በመግለጽ ሕገወጥ የግመል እርድን ወይም ሽያጭን ሲመለከት ወዲያው ጥቆማ መስጠት ይገባዋል በማለት ማስጠንቀቂያ ሰጥተዋል። ሕጋዊና የጤና ምርመራ የተደረገበት የግመል እርድ በስፋት የሚካሄደው አቃቂ ቃሊቲ ቅርንጫፍ በሚገኘው የቄራ ድርጅት ውስጥ ነው። ይህንን አገልግሎት ስጋውን በስፋት ለሚጠቀሙት የሶማሌና የአፋር ሕዝቦች ተደራሽ እንዲሆን ታስበዋል። ድርጅቱ በአማካኝ በቀን ከሰባት እስከ አስር የሚደርሱ ግመሎችን ሕጋዊ በሆነ መንገድ ያርዳል። ስለሆነም በአሁን ሰዓት በማህበረሰቡ ላይ ከፍተኛ የሆነን አደጋ ተጋርጦበታል፣ በማለት ይህንን ድርጊት ስትመለከቱ በአፋጣኝ መጠቆም ይኖርባችኋል፣ በማለት ማስጠንቀቂያ ስለመውጣቱ በዚህ ሰዓት ይፋ ሆነዋል። በሌላው መረጃችን ከሰሞኑ እጅግ ከፍተኛ የሆነን ውዝግብ እያስነሳ ያለውን ከመስከረም አንድ ጀምሮ ተግባራዊ የተደረገውን አዲሱን የመንግስት ሰራተኞች የደሞዝ ጭማሪ በተመለከተ ከፌዴራል ሲቪል ሰርቪስ ኮሚሽን መግለጫ ወጥቷል። የደሞዝ ማሻሻያው በወቅቱ በሁሉም አካባቢዎች ለምን ተፈጻሚ መሆን እንዳልቻለ ማብራሪያ እንዲሰጥ የሲቪል ሰርቪስ ኮሚሽን ተጠይቋል።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 ስራ እንዳይስተጓጎል በሁሉም ደረጃ ለምን በወቅቱ የደሞዝ ማሻሻያ ተፈጻሚ መሆን አልቻለም? ሲሉ የጠየቁ ሲሆን ለጥያቄው መልስ የሰጡት የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ዶክተር ጌታቸው ጀንበር በደሞዝ ክፍያው ላይ ለተነሱ ችግሮች ክልሎች ተጠያቂ ናቸው ሲሉም ገልጸዋል። አስቀድሞ የፌዴራል መንግስት ደሞዝ ማሻሻያ ሊሰራ ሲል የሰራው በቀድሞ መረጃ መሠረት መሆኑን ተናግረው ማሻሻያ የተሰራው ክልሎች በሰጡት መረጃ መሠረት ነውም ተብለዋል። አንዳንድ ክልሎች ማሻሻያው ከተሰራ በኋላ ያንሰናል የሚል ቅሬታ በደብዳቤና በአካል ማቅረባቸውን ያስረዱት ምክትል ኮሚሽነሩ ከአንዳንድ የክልል ፕሬዝዳንቶች ጋር በጉዳዩ ላይ ተነጋግረናል። ችግሩንም የኛ ሳይሆን የነሱ መሆኑን ተማምነዋል ሲሉም ተናግረዋል። ችግሩ በስፋት የተፈጠረው በቀደም በደቡብ ክልል ስር በነበሩ ክልሎች መሆኑን አስታውቀው እኛ ማሻሻያ የሰራ ነው ከሰኔ 2016 በፊት በቅጥር ላይ ላሉ ሰራተኞች ነውም ብለዋል። ከዚያ ወዲያው ለነበሩ ሰራተኞች ቅጥር ኮሚሽኑ እንደማይመለከት ተናግረው አሁን ያለባቸውን ችግር በራስ አቅም ይፍቱ ሲሉም ገልጸዋል። ምንም እንኳን የሲቪል ሰርቪስ ኮሚሽን ችግሩ ከክልሎች እንጂ ከኮሚሽኑ እንዳልሆነ ቢገልጽም፣ ሰራተኞቹ ደሞዙ እንዲከፈላቸው የክትትል ስራ እንደሚሰራ መግለጻቸውን ሸገር ኤፍ ኤም 102.1 ሬዲዮ ዘግቧል። በሌላው መረጃችን ከቅርብ ጊዜ ወዲህ ዋጋው በከፍተኛ ሁኔታ እየጨመረ የመጣውን የሲሚንቶ ዋጋ ጭማሪን በተመለከተ አዲስ መግለጫ ወጥቷል። የገበያ ሁኔታ መሻሻል እስካልታየ ድረስ ደግሞ ተጨማሪ ኢንቨስትመንት ማምጣት አስፈላጊ ላይ ሆነ እንደሚችል ተጠቁሙ በአገሪቱ የሚገኙ የሲሚንቶ ፋብሪካዎች ከፍተኛ የማምረት አቅም ቢኖራቸውም አቅማቸውን በአግባቡ የተጠቀሙበት አለመሆኑን የማዕድን ሚኒስቴር አስታወቀ። በማዕድን ሚኒስቴር የማዕድናት ግብይት መሪ ስራ አስፈጻሚ የሆኑት ዶክተር እዮብ እንደገለጹት የሲሚንቶ ፋብሪካዎች አጠቃላይ የተገጠመ የማምረት አቅም 20 ሚሊዮን ቶን ደርሷል። ይሁንና ፋብሪካዎቹ አሁን ባለው የገበያ ሁኔታ የተነሳ ያላቸውን አቅም ግማሽ እንኳን ያልደረሰበት ደረጃ ላይ ይገኛልም ተብለዋል። ስለዚህ በአዳዲስ ኢንቨስትመንቶች እንኳን ከማምጣታቸው በፊት የገበያ ሁኔታ የተሻለ ከሆነ ለሀገር ውስጥ የኮንስትራክሽን ፍላጎት ሊሆን የሚችል ሲሚንቶ አሁን ባሉ ፋብሪካዎች ማምረት የሚቻልበት ሁኔታ ነው ያለው ሲሉ እየው በቀለ ማብራራታቸው ተገልጸዋል። በመጨረሻም በርካታ መንገዶች ሊዘጉ ስለመሆኑ በዛሬው ዕለት አዲስ መግለጫ ይፋ ሆኗል። ከዛሬ ሕዳር 13 ምሽት እስከ ነገ እኩለ ቀን ድረስ በአዲስ አበባ ለተሽከርካሪ ዝግ የሚሆኑ መንገዶች ይፋ ሆነዋል። ይኸውም በነገ ውለት ለ25ኛ ጊዜ የሚከናወነው ታላቁ ሩጫ በኢትዮጵያ ተጀምሮ እስከሚጠናቀቅ ለተሽከርካሪ ዝግ የሚሆኑ መንገዶች ይፋ ሆነዋል። እነዚህ መንገዶችም ከኦሎምፒያ አደባባይ ወደ መስቀል አደባባይ፣ ከጥላሁን አደባባይ ወደ ሳንጆፍ መብራት፣ ከአፍሪካ ህብረት መብራት ወደ ሜክሲኮ አደባባይ ከፓርላማ መብራት ወደ ኮንስን መታጠፊያ፣ ከኮንስን መታጠፊያ ወደ ገብርኤል፣ ከሴቶች አደባባይ ወደ ካሳንቺስ፣ ከ22 አደባባይ ወደ ዘሪሁን ሕንጻ። በአጠቃላይ እጅግ በርካታ የሚበሉ መንገዶች እንግዲህ ሙሉ በሙሉ እንደሚዘጉ መግለጫው አስነብበዋል። ይህም ከንጋቱ 11 ሰዓት ተኩል ጀምሮ ውድድሩ እስከሚጠናቀቅ በተጠቀሱት መንገዶች የሚዘጉ ሲሆን፣ በተጨማሪም በተገለጹ መስመሮች ላይ ቅዳሜ ከምሽት 12 ሰዓት ጀምሮ መኪና ለአጭርም ይሆን ለረዥም ጊዜ ማቆም የተከለከለ መሆኑን የአዲስ አበባ ፖሊስ እያስታወቀ የፖሊስን አገልግሎት ለማግኘት 011111011 ወይንም ነጻይ ስልክ መስመር 991 መጠቀም እንደሚችሉ ፖሊስ መግለጹ እንግዲህ በዚህ ሰዓት ይፋ ሆኗል፣ ማለት ነው። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን